እሔ ሴቶች መከራችን። ግን ወንዶቻችን አንፈልግም ስትባሉ አንፈልግም ነው አንፈልግም። በቃ ላሽ በሉ እኔ እግዚአብሔር ነው ለፖሊስ ይደውሉ። ዜጋችን እንደዚህ ብላለች፣ አልታወቀ የቤት ቁጥር እንደዚህ ብሎባል ነው በእውነት ልክ ይህ ነገር ሲሰማ እኔ እምባዬ በጉንጭ ላይ የወረደው መሆኑ ማትመኑ፣ እግዚአብሔር ልክ እንደዚች ልጅ የደረሰልሽ እንደዚህ ልጅ ማለት ነው። ሴቶች እንደዚህ አይነት ወንድ አግሬሲቭ ወንድ አገባችሁ ካለ በጊዜ እንደው በኢንቸንስ አካባሩ ደግሞ ደግሞ ነገር ሀፍን ካደረገባችሁ፣ ፖሊስ ጠርታት አስቀፍድዱት። እንዳትራሩ፣ መራራት ለማንም አያዋጣም። አሁን ሰብሮ ገብቶ ቢገላት እሷ ናት ትቀረው። አስቀፍድዱት። ልጅቷ እንዳለችው ደግሞ ራሳችሁን ፕሮቴክት ለማድረግ ቤት ውስጥ ያለ ትልቅ እቃ ወስዳችሁ በሩን አስደግፉበት። እየጮኋቸው አትጠብቁ። እሱ ነው መመክራት

እስከዛስ አንች ደውያለው እማቲ፣ የራሴን ድምጽ እርግጠኛ ሁኝ። ቢ ዋን ኤ ቢ ሲ ዲ

ዲዋን ነው። ዲዋን ዲ የሚባል ነገር እዚህ ጋር የለም። ሜዳ የለም። ዲኔት ጣፈችኋ። ዲዋን ነው። ልጅቷ እየሰማች ነው አይደል? ሳራ፣ መስጊድ አለ፣ መስጊድ አለ። ፖሊስም አለ፣ እዚህ ጋር ፖሊስም አለ።

ማሚ ሚዩት አድርጌ ፖሊሶቹ ድምፅ እንዳይሰማ እዚህ ሚዩት አረኳትኝ። እኔ ካስ እናንተ ዝም በሉ ጋይስቆል የሚሉ ትንስ ነው። ቤቱን እንዴት ልክፈት? ውኡ በይ፣ ውኡ በይ። ቀውጩ አሁን፣ ቀውጩ አሁን። መቀወጫ ሰዓት እማጡቀውጡ አንድ ሰው ወደ እኔ መግባት አለበት።

ሶፊ የትንኪ ሀገሬ ልጅ አያስፈልግም ነበር። አያስፈልግምአያስፈልግም ተጨናነቅሽ ሶፍዬ አያስፈልግም። ቲጂዩ ማንሄርን ፎሎ አድርጓት ማሮቼ ቲጂዩ ማንሄርን አያስፈልግም ነው። ቢልዲንግ ላይ ነው እንደ ይህቺ ልጅ ነው

ጀርባ ላይ ነው ያላችሁት፣ በጀርባ ነው አሁን እናንተ። ይሄ ሜዳ አለ፣ ሜዳ አለ፣ ሻራቶን አሁን ሜዳው እዚህ ቀጥታ ዲዋን ብሎ ተጽፏል። ሜዳ አለ፣ ቤቶች የመጨረሻ አሁን ወደ ሜዳው ነው መመለስ ያለባቸው። ዲዋን ስትደርስ እዛው ጋ ነው። አሁን ሎኬሽኑን ላክልኝ

በዛ ጋር አዳምጪኛ ኤ ቢ ነው